ሰላም ጤና ስጥልኝ። ባለፈው አሳየቻችኋለሁ በጋርተር ስቲች ከዛ ደግሞ በስቶክኔት ስቲች። አሁን ደሞ በእንደዚህ በክብ የሹራብ መስሪያ በእንደዚህ እንዴት እንደሚሰራ አሳያችኋለሁ። ዙር ነው እንደዚህ የምንሰራው። እንደዚህ ዙር አንድ ዙር እንሰራና ከዛ በኋላ ነው የምንሰፋው እንዴት እንደሆነ ከመጀመሪያው እስከ መጨረሻው አጀማመሩን አሰራሩንና አጨራረሱን አሳያችኋለሁ ይሄንን በቀጭን ክርን የሰራሁት ይሄና ይሄ ክራቸው አንድ አይነት ነው እና መቶ ሃያ ነው የጠለፍኩት ይሄኛው ግን ትንሽ ወፈር ይላል ክሩ ለዚህ ደግሞ ዘጠና ነው የጠለፍኩት ስለዚህ በክራችሁ በእናንተ ባላችሁ ክር መሰረት የምትፈልጉትን ያህል መጥለፍ ትችላላችሁ አሁን አሳያችኋለሁ እንግዲህ ለመስራት የሚያስፈልግን ያው ክር፣ የጸጉር ማስያዣ እናንተ ያላችሁን ከሌላ፣ ይሄ እንደዚህ አይነት ፕላስቲክ መርፌ፣ መቀስ እና እንደዚህ ክብ የሹራብ መስሪያ ካላችሁ ይሄ ያስፈልገናል። አሁን እንጀምር። እንግዲህ አሁን ካስቶን ማድረገው ሎንግ ቴል ካስቶን በሚባለው ነው የሰራሁት። ቪዲዮ አለ ከዚህ በፊት ሊንኩን ከታች አረግላችኋለሁ። እንዲህ እንደዚህ ይዘውና ከታች እናረጋለን። ከዛ መሀል ላይ እንደዚህ ስንጠቅ እንድማረግ እንደዚህ አድርገን እና ዘጠና ነው የምንጠልፈው የአላይን ክርና ይሄና ይሄ የሰራሁበት የሰራሁት የጸጉር ማስያዣ ክራቸው ተመሳሳይ ስለሆነ ዘጠና ነው ምጠልፈው። ይሄው ዘጠና ጥልፍ ያለው ግን አንድ ጨምርበታለሁ። ዘጠና አንድ አንዷን ደርበን እንጠልፋታለን። ቀዳዳ ነገሩን ለመድፈን አሳያችኋለሁ። እሱን እዚህ እንደዚህ ካረኩ በኋላ መሀሉ ላይ ገመዱን እንደዚህ አውጠዋለሁ። እንዳይዞር ተጠንቀቁ። ሁሉም ትክክል እንደዚህ መሆኑን አረጋግጡ። ከዛ ካቆምንበት ላይ የጀመርንበት ጋር ነው ሄደን ምንሰራው ማለት ነው እዚህ አንድ አንድ እንጠልፋለን፣ እንስበዋለን። ከዚ ከዛ ይሄንን አውጣውና በዚህኛው ስለምሰራ ኒት ስቲች ነው የምንሰራው። ሙሉን ዙሪያውን ሳናቆም ኒት ስቲች። ልክ አንድ ዙር ሰርተን እዚህ ጭራው ጋር ስንደርስ መሀሉን እንዲዘጋልን ትንሽ እንትን ይላል፣ ክፍተት ስለሚፈጥር ያጋጠምንበት ቦታ ላይ ማለት ነው። እንዲዘጋልን ደርበን ሁለቱን እንጠልፈዋለን። አሳያችኋለሁ። አንድ ዙር እንደዚህ ኔት ስቲች እንስራና አሁን እንጠልፋለን ጭራው ጋር እስክንደርስ ድረስ። ልክ ጭራው ጋር ስንደርስ ይሄ የጨረስንበት እና የጀመርንበትን ሁለቱን ደርበን እንጠልፈዋለን እንዲዘጋለን። ከዛ ኒት ስቲች፣ ሙሉ ኒት ስቲች ነው የምንሰራው ለአስር እስከ አስራ ሶስት ሴንቲሜትር የሚያክል ያው እንትን ባላችሁት ቁጥር ካሳጠራችሁት ትንሽ ነው የሚሆነው፣ የጸጉር ማስያዣው። ይሄ አሁን አስር ሴንቲሜትር፣ ይሄኛው ግን ረዘም አድርጌዋለሁ አስራ ሶስት ሴንቲሜትር። ስለዚህ እንደ ምትፈልጉት አይነት እንደምትፈልጉት መጠን መስራት ትችላላችሁ። ይሄው እንግዲህ ለአስር ሴንቲሜትር ሰርቻ አለው። አሁን እንዴት እንደሚዘጋ አያችሁት፣ ክብ ነው። እንዴት እንደሚዘጋ አሳያችኋለሁ። አንድ ጠልፍና ሁለት ሁልጊዜም ስንዘጋ ሁለት ጥልፍ እንትናችን ላይ መስሪያችን ላይ መኖር አለበት። ከዛ መጀመሪያ የጠለፍነውን በሁለተኛ በጠለፍ ነው ላይ እንደዚህ ደርበን እናወጠዋለን። አሁንም እንደዛው ሁለት ይሆናል ጥልፍ መስሪያ ላይ ከዛ የመጀመሪያውን የጠለፍኩትን ይዝና ከዛ ሁለተኛ በጠለፍኩት ላይ እንደዚህ ደርቤ እዚህ ያሾልከዋለሁ ማለት ነው። አታጥብቁት፣ ላላ አርጋችሁ ክፍተት እንዲፈጥር እንደዚህ ላላ፣ ዙሪያውን እስከ መጨረሻው ድረስ እንደዚህ እያረግን እንዘጋዋለን። ይኸው እንግዲህ ዘግቼ ሙሉን ጨርሻለሁኝ። የመጨረሻው ጥልፍ በዚህ እናስረዝምና ክራችንን በመሀል እንደዚህ እናሾልከውና ና እንቋጥረዋለን። እዚ ከቋጠርም በኋላ ረዘም አድርገን እንቆርጠዋለን፣ ለመስፊያችን እንዲሆን ማለት ነው ይበቃንን ያህል አሁን እንዴት እንደሚሰፋ አሳያችኋለሁ። ከስፋታችን በፊት እንገለብጠዋለን። ይሄ አሰራሩ የጀርባው ከማራችሁ፣ በጀርባውም ማድረግ ትችላላችሁ። ይሄ ከሆነ የሰራችሁትን አይታችሁ የወደዳችሁትን ማድረግ ትችላላችሁ። ጀርባውም አያችሁ ፊት ለፊቱ በሁለቱም በኩል ማድረግ ትችላለ። እንግዲህ ያቆምንበት እዚህ ጋ ነው። በዛው ትክክል ወደ ታች እንወርዳለን። ቪቪውን እያየን ማለት ነው። ወደ ታች ልክ በሱ ትክክል ላይ ምልክት እናረግበታለን። እዚህ ያቆምንበት እዚህ ማለት ነው። እዚህ ምልክት አረጋለሁ። በኋላ ስንሰፋው ቀጥታ እንደዚህ ሁሉንም በመስመሩ እንድንሰፋው ማለት ነው። እዛ እገለብጠዋለሁ። እዚህ ከገለበጥኩ በኋላ እዛ የፀጉር ማስያዣውን እዚህ መሀል ላይ አደርገዋለሁ። እዛ ምልክት ያረኩበትን ይሄንና ያቆምንበትን እንደዚህ አንድ ላይ እንዲሆን አድርገን እዛ መስፋት እንጀምራለን። የምንሰፋው አያችሁት አሁን ይሄ ቪው ቪው እንደዚህ እንደ ባላ ነገር ያለው እንደዚህ እሱን ይዤ ነው የምሰፋው። አንድ ከዚህ አንድ ከዛ እያልኩ ከዛ እዚህ ጋር የምመጣና አያችሁ፣ እቺ ቪዋ ልክ እንደ ባላ እንደዚህ የወጣው እሱን ከዛ ደግሞ በዚህኛው በኩል የሚቀጥለውን ቪውን እንደዚህ ይዤ እወጣለሁ። እዛ ደግሞ የሚቀጥለውን እዚህ ጋር እንግዲህ ከዚኛው አንድ ከዚኛው አንድ እያረኩኝ እንሰፋለን አንድ አስር ከሰፋን በኋላ ከዛ እንሸመቅቋለን። አሳያችኋለሁ። አታጥብቁት ስትሰፉት ልክ ስት አንድ አስር ዙር ከሰፋችሁ በኋላ እንደዚህ አያችሁት፣ ምን እንደሚመስል እንደዚህ። ከዛ እንስበዋለን እንደዚህ እንሸመቀቀዋለን። እዚህ ይሆናል ማለት ነው። ዙሪያውን ልክ እንደዚህ እንሰፋለን። እንግዲህ እንደዚህ ነው። እስከ መጨረሻው ድረስ እየሸመቀቃችሁ እየሸመቀቃችሁ፣ ከሸመቀቃችሁት በኋላ ትንሽ እንደዚህ ጎተት ጎተት ታርጉት፣ ጥብብ ብሎ አንድ ቦታ እንዳይንት እንዳይል እንግዲህ፣ እስከ መጨረሻው እንደዚህ እያረጋችሁ ትሰፉታላችሁ ማለት ነው። ይኸው እንግዲህ ሰርቼ እጨርሻለሁ። የመጨረሻውን ጥልፉን አሁን አያችው፣ እጎትተዋለሁ እንደዚህ። ጨረስም ከዚህ አንድ ወስድና እንቋጥረዋለን እንዳይፈታ ማለት ነው የሰራነው ከዛ ከቋጠርንበት ወደ ውስጥ ዝም ብለን እዚህ መርፌውን ወደ ውስጥ እናስገባዋለን ከላይ እንዳይንጠለጠል ማለት ነው ክሩ። እንቆርጣለን ወደ ውስጥ ገባ ማለት ነው ክሩ። እንግዲህ ይህን ይመስላል እነዚህን ሶስቱን። አሁን በክብ የሹራብ መስሪያ በዚህ ነው የሰራሁት። በቀጥታ ደግሞ መስራት ከፈለጋችሁ እንደዚህ የሰራሁት ቪዲዮ አለ ከዚህ በፊት እሱን መመልከት ትችላላችሁ። እንዲህ አብራችሁን ስለቆያችሁ አመሰግናለሁ። ቻው